እኛ ኢትዮጵያን የሞትን መራርነት ጠንቅቀን እናውቃለን። የሚወዱ ሰው ከዓይናችን ሲሰወር የሚፈጥረው የልብ ስብራት የሀዘኑ መንጋጋ አስቡት። በእኛ ባህል የሟች አካል በሰከንዶች ውስጥ አስከሬን ተብሎ ይጠራል። የሀዘኑ ጨት ሳይቋረጥ በሰዓታት ውስጥ ለዘላለም ይሸኛል። ፍቅር ሞትን ሊሽር ቀርቶ የሟች አካል ከእኛ ጋር ለአንድ ቀን እንኳን አብሮ አይቆይም። ታዲያ አጭር ጊዜ ስንብት የፍቅር መጨረሻ ነው ወይስ አይደለም? በአንድ አስገራዊ ምድር ግን ይህ ፈርሷል። ከሩቅ አፍሪካ ርቀን ን በደቡብ ምስራቅ እስያ በኢንዶኔዥያ ደሴቶች መካከል በተለይ ሱላዌሲ ደሴት ከፍተኛ ተራራማዎች አካባቢ የሚኖሩ የቱራጃ ህዝቦች ግን ለአመታት ለሞት እጅ አይሰጡም ይሰጡም እንደሚወዱ ሰው ሲሞት ቶማኪር ወይም ተኝቷል እንጂ አልሞተም ይላሉ። አስደንጋጭ ነው። ይህ አካል ለወራት አልፎም ተርፎ ለአስርት አመታት ያል ከቤተሰብ ጋር አብሮ ያድራል። ለምን? እንዴት? በዛሬው ቪዲዮ የምናየው ይሆናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አብራችሁን ቆዩ። እነዚህ የኢንዶኔዥያን የቱራጃ ህዝቦች የሞት ፍልስፍና ሞት የለም የተራዘመ እንቅልፍ በሚል እምነት ላይ የተመሰረተ ነው። ልብ አድርጉ፣ በዓለማችን ሞት መጨረሻ ሳይሆን የህይወት ምዕራፍ የሚሆንበት ምድር አለ። አንድ የሚወዱት ሰው ሲሞት የቱራጃ ህዝቦች ቶማኪር፣ ተኝቷል ወይም ታሟል ብለው ይሰይሙታል። ሟቹ አስከሬኑን ለሳምንት፣ ለወራት አንዳንዴ ለዓመታት በቤታቸው ውስጥ በቶንግኮናን የባህል ቤታቸው ውስጥ ይቀመጣል። ልክ እንደ አንድ የቤተሰብ አባል። የቤተሰብ ፍቅር ገደብ የለም። በየቀኑ ምግብና ጠ ጥ ይቀርብለታል፣ ያነጋግሩታልና ልብሱንም ይቀይሩለታል። ከሀዘን ይልቅ የማያቋርጥ የፍቅር ትስስር የሚታይበት ጊዜ ነው። ጣቱን ቤተሰቡ ነፍሱን ወደ ሰላም መንገድ ወደ ፑያ የነፍስ ምድር እንድትሸጋገር እየረዳ ነው ብለው ያምናሉ። የትዕግስት የፍቅር ተግባር በዓለም ላይ ካሉች በጣም ልብ የሚነኩ የሰው ልጆች የባህላዊ መገለጫ አንዱ ነው። እዚች ረጅም እንቅልፍ ፍጻሜ ታላቁ የራምቡ ሶሎ በተባለ የቀብር ስነ ስርዓት ሲሆን፣ የማቾቹ የመጨረሻ መሸኛ ሳይሆን የድል በዓል መሰል። ስነ ስርዓቱ የማቾቹን ክብር በሚመጥን መልኩ በመቶዎች የሚቆጠሩ ሰዎች የሚሰበሰቡበት በደማቅ ትዕይንት የታጀበ ነው። የሟች ነፍስ በሰላም ወደ መናፍስት ዓለም እንድትደርስ ጎሾችና አሳማዎች በክብር ይሰዋሉ። የጎሾቹ መንፈስ ሟቾቹን ወደ ከፍታው ዓለም የሚወስዱበት የክብር ፈረስ ነው ብለው ያምናሉ። አስከሬኑ በመጨረሻ ሲቀርብም ከፍታ ላይ ክብር ይሰጠዋል። ይህም በገደል ቋጥኝ ውስጥ በመቅረጽ ወይም በተሰቀሉ ሳጥኖች ውስጥ ይሆናል። ሟቾቹን ለዘላለም እንዳስታውሱ ደግሞ ታውታዋ የተባለ ምስር ተቀርጾ በመቃብሩ አጠገብ ይቀመጣል። በህይወትና በሞት መካከል ያለው የማያቋርጥ የክብር አክብሮ ድልድይ ነገር ግን የቶራጃ ፍቅር በመቃብር አያበቃም። በጥቂት ዓመታት የሚከናወነው ማኔኔ ወይም የቀድሞ አባቶቻችን መንከባከብ ስነ ስርዓት አለ። በዚህ ቀን ቤተሰቦቻቸው ፍቅራቸውን፣ ግዴታቸውን ለመግለጽ ሲሉ ማቾቹን ከመቃብራቸው በፍጹም ፍቅር ያወጣሉ። አስከሬኖቻቸውን ከመቃብራቸው አውጥተው በጥንቃቄ ያጸዳሉ። አዲስና ፋሽን የሆነ ልብስ ይለብሳሉ እና በቤተሰብ አካል መካከል ፍቅር እየተሰጣቸው ይጎበኛሉ። አብራቸው ፎቶ ይነሳሉ። አስቡት፣ ህይወትና ሞት በአክብሮ በፍቅር በፈገግታ የሚገናኙበት የ የፍቅር መታደስ ጊዜ የስነ ስርዓት የቱራጃ የቱራጃ ህዝቦች የዝምድናና የፍቅር ክር በፍጹም እንደማይበጠስ ሞት የህይወት አካል እንጂ ማህበራዊ ግንኙነት የማያቋርጥ ኃይል እንደሆነ የሚያስቡበት እጅግ ጥልቅ ስሜት ቀስቃሽ መግለጫ ነው። የቱራጃ ምድር የሰው ልጅ ለወዳጆቻቸው ያላቸውን ፍቅር ለዘላለም እንደሆነ በተግባር የሚያስተምር ምድር ነው። ተመልካቾቻችን፣ ፕሮግራማችን በዚህ አበቃ። ከተመቻቹ ላይክ፣ ቤተሰብ ካልሆናችሁ ደግሞ እንድንገናኝ ሰብስክራይብ በማድረግ ቤተሰብ ይሁኑ።